ድርሰት እፀገነት እንዳለ። ነውጥ። ቆይ፣ አንተም በመፈለግ እንደተቃጠልኩ አይታይህም? ከመታየትም በላይ ፋሎቱ እየገረፈኝ ነው እንጂ ግርምሽ፣ እባክህ አትሄድ። ይሄ ደግሞ ከየት የመጣ ነው? አንተ ስትሄድ ጠብቆ ብርዱ እንዴት እንደሚጎዳኝ አልገባህም? ዙሪያዬን እየዞረ እንዴት እንደሚያፏጭብኝ አይታይም። ዛሬ ቀልድ በጣም ጨምረሻል። ያለ አንተ መዳን እንደማልችል እያወቅህ እዙ ከኔ ጋር ሆን ግርምሽ፣ የትም አትሄድብኝ። ዋም ስለዚህ ነገር የተነጋገርን መሰለኝ። እንደዚህ ሲሆን አላሳዝነህም? ምን ያህል እየተጎዳው እንደሆነ አይታይህም? ሐኪሜም መድኃኒቴ ማንተ ብቻ እንደሆንክ እያወቅህ ለምን ታስቀየኛለህ? ተሽሎሻል፣ ጤነኛ ነሽ ብልሽ ደስ ባለኝ። ግን የአንቺን ህመም ማከም የምችለው እኔ ብቻ ነኝ። ከእኔ መራቅ የለብሽ። ግን ደግሞ አንዳንዴ እንደ ጤነኛ ማሰብ አለብሽ። ጤነኛ አይደለሁም። ጤነኛ ከሆንኩ አንተ ከእኔ ጋር ምን ትሰራለሽ? ሁሌም ያንተ እቅፍ ይናፍቀኛል። ይኸውልሽ ነዋ፣ አብሬሽ ያለሁት ብቸኝነትሽን ለመጋራት መሆኑን አትርሺ። እኔንም ተረጂኝ እንጂ ይህን ያህል ካዘንክልኝ አብረኸኝ ሁን። ያላንተ መኖር እንደማልችል እየነገርከኝ ከኔ አትራቅ። በሀገራችን ያልተለመደ በሽታ የኔ ነው፣ ከሁሉም ወንድ ጋር የመተኛት ፍላጎት። አንተ ግን ያንን አክመህልኛል። ከኔ ጋብቻ አሁን ግርምሽ እኔ እኮ ባለትዳር ነኝ። ይህንን ታውቂያለሽ። በዛ ላይ ሙያዬ የማይፈቅደውን ተግባር ነው ከአንቺ ጋር እያደረግኩ ያለሁት። ስለሚያስደስትህ አዎ ሁሌም ሮጠህ እቅፌ ውስጥ ትደበቃለህ። ከዛ ግን ተመልሰ ልሂድ ትላለህ። አንተም እኮ ታማሚ ነህ ልክ እንደኔ አቅብዘብዘሃል። ሚስት ይልቅ፣ ከኔ ጋር ከተደሰትክ አንተም በሽተኛ ነው። ስለዚህ ይኸውልሽ፣ ለምን ቢሮ ገብተሽ አታክሚኝም? አንተም ብቻ ከሆነ አንተ ስትሄድ እታመማለሁ። ግርምሽ፣ ደህና ደር ይግባህ። አልመሰለኝም፣ እየባሰብኝ ነው። ከአንተ መለየት አልፈልግም። ሚስትን ፍታት። ግርምሽ፣ ምን? አዎ ፍታት። ያለበለዚያ በለዚያ እኔ ሁሉንም ነገር አንቺ... ግርምሽ፣ መታኝ? በጭራሽ በጭራሽ! ይሄን ነገር ዳግመኛ እንዳታስቢው። ትሰብኛለሽ። ስለዚህ ነገር ደግመሽ ብታስቢ ሲት አድርግ፣ እገልሻለሁ። ገብቶሻል? ይህም አትረቢ አራማን እንዲህ ምንድን ነው? ቆይ ዘና ለማለት አይደል እንዴ? መጣ ነው። ዘኪ ኖዋም ዱኳ ጠፋብኝ። የት ብዬ ልፈልጋት? ናፍቁቱ ጸናብህ መሰለኝ። እንደለመደችው አንድ አገር ሄዳ ይሆናል። ፓስፖርቷ እኔ ጋ ነው ያለው። ያለ እሱ እንዴት ትሄዳለች? ማን ከእኔ በላይ የኑሀምን እልህ? አንተ የምታውቀው ይመስለኝ ነበር። አንድ ሳምንት ጠፍታ ብትመጣልህ ይሻልህ ነበር። የሆነ ጊዜ ደብዛዋን አጥፍታ ከአካሌም ከአይኔም ጠፋለች። ስትመጣ ደግሞ እኔ ጠፍቼ የቆዩ እስኪመስል ድረስ የጥፋተኝነት ስሜት እስኪሰማኝ ፍቅር ትሰጠኛለች። በጣም ነው ግራ የሆነችብኝ። እንደዚህ ያለ ፍቅር በጣም ከባድ ነው። እና መታ በፍቅር እስክታስጨንቅ ድረስ አንተ በናፍቁ ልትጨንቅ ነ ምን አማራጭ አለኝ። ግን ሁሌም የምትነግረኝ ነገር እንዳለ ይሰማኛል። ቆይ ቆይ፣ እኔ የምልህ ይህን ፍቅር በቁም ነገር እንደምትፈልገው አውርታ ታውቃለህ? በጣም በጣም ብዙ ጊዜ። ታዲያ እሷ ምናለች? በደስታ ታብዳለች። ከዛ እንደለመደችው ድንገት ትጠፋለች። በናፍቆቷ መሰቃየት ያስደስታት ይሆን? አላውቅም። ብቻ ምናልባት ተግባር ትፈልግ ይሆናል። ዘኪ ነዋ፣ ምን እንደማታውቃት አትሆን እሷ ናት ወይንስ እኔ ነን ተግባር ያለው ፍቅር የምናሳየው? ንገረኝ እስኪ። ያንን አይደለም የምልህ። ቆይ፣ ለምን ቤተሰብን አታስተዋውቃትም እና ወደ ምዕራፍ ሁለት ህይወት መንገድ አትሸጋገሩም? አየህ፣ ምናልባት የዛኔ አንድ ቦታ ተረጋግታ ትቀመጥ ይሆናል። ለሱም እኮ በተገኘች እንዴት አድርገ ለካስ፣ ቀላል የሚመስሉ ነገሮች ስናስባቸው እየከበዱ ይሄዳሉ። ለማንኛውም እፈልግ ያስፈልግ ያን ምን ወጣኋት ብለህ ከመጣች በኋላ ዙሩን ማክረር ነው ወንድሜ ብቻ ትምጣ ትምጣ ኋላን ሽ በስተቀር በጭራሽ በጭራሽ። አምላክ እስኪ ግለኝ የማውቀው ሌላ ሰው ምንም ዘመድ የለኝ። ኔ ቆንጆ ግርምሽ፣ ይሄ ምንድን ነው? ለውዷና ለውቧ ሚስቴ የሚገባት ልዩ ስጦታ። ወደድሽው? በጣም በጣም ነው የወደድኩት። አመሰግናለሁ። አራራራራ፣ ይሄ በምስጋና ብቻ የሚያልቅ አይደለም። ግንባሬን አያስመኝም በሚገባ በጣም ልዩ ስጦታ ነው፣ ለአንቺ ለልዩዋ ሚስቴ የሚገባ ስጦታ ነው። ልጃችንም የኔ የሚላትን ሴት ይዞ ሲመጣ ከሰጣኝ ስጦታዎች ልዩን እንዲሰጣት አደርጋለሁ። እንዴ፣ እሱ የራሱን ገዝቶ ይስጣት እንጂ፣ ይሄማ የአንቺ የብቻሽ ነው። እሺ ግርምሽዬ፣ ታውቅ አይደል የተዋረሰ ስጦታ ፍቅር ላይ የራሱ የሆነ አስተዋጽኦ አለው። እንግዲህ፣ እሺ እሺ፣ እንዳለሽ ራሱን ችሎ ለወጣ ጎረምሳ ግን እንዲህ መጨነቅሽ የሚገርም ነው። አይ ስራ ስራችንን እያልን እሱንም ረሳ ነው። እንደ በፊቱ ቶሎ ቶሎ አላገኘውም። ከአንተም ጋር እንደዛው እኔን እየጠየቅሽ ነው። ምን ላድርግ ብለህ ነው? እንደኛ የአማረ ትዳር ፈጣሪ ሰጡት። በልጅ ልጅ ስንባረክ አስበኋል ነው? ትንሽ ልጅ ቤት ውስጥ ሲወርቅ ማየት አሰኘሽ ከረጅም ጊዜ በኋላ አዎ እና ምንድን ነው፣ ይወለድ ነው። ምን አለበት ብለሽ ነው? ምን ያዝግዣል? አይ ግርማ፣ ሁሌም ያንተ ነገር ይገርመኛል። የሆነ ጊዜ ስም ያለው ፍቅራችንን በድንገት በደስታት ሞላዋለህ። ይህ መቼም አንዱ የሥነ ልቦና መንገድ መሆኑ ነው አይደል? ወደ

አስመሰኪ ይህን ያህል ከቤት ጋር ተራርቀሃል ማለት ነው ብዙ ሰዓት ጠብቀሽኛል ማለት ነው ለምን አልደወልሽልኝም ግቢ ግቢ ነይ ግቢ አማን አብረህ ሊሆን ይችላል ብዬ ነበር ምን ነው አማን አስቀይሞሻል እንዴ አማን እኔ በጭራሽ አያደርገው እንዴት ነው ግን ደህና ነው አንቺ እናፍቋል ከሚገባው በላይ ቆይ ግን ይህን ያህል በፍቅር የሚቀጣው ምን ቢያጠፋ ነው ማፍቀሩ ምልሽ የት ነበርሽ? እንደ ሁልጊዜው ተጎሳቅልሽ ነው የምታሹ። አማንዬ መልሼ እንዳብብ ያደርገኛል፣ ልክ እንደ ሁልጊዜው። ስለዚህ ነገር ደጋግመን አውርተንበታል፣ ግን መልሰሽ ትርቅዋለሽ እንዲህ አማን እኮ እየተጎዳ ነው። እኔም እየተጎዳ እኮ ነው። ታዲያ ችግር ካለ ለምን ተቀምጣችሁ አታወሩም? እና ለምን ችግሩን አትፈቱትም? አማንዬ ጋ ምንም ችግር የለም። ችግሩ ኔጋ ነው። የእኔ ችግር ደግሞ መፍትሄ የለውም። ልሽ መፍትሄ ሌለው ችግር ኖሮ አያውቅም። የእኔ ችግር መፍትሄው፣ ችግር ይዞብኝ የመጣው አማን እንዲያውቅ ካልፈለግሽ ለእኔ ንገሪኝና ችግሩን አንቺም አማንም ከዚህ ችግር ተገላገሉ። አማን መገላገል ይችላል። እኔ ግን ከዚህ ችግር መገላገል አልችልም። እሱ እንዴት ነው መገላገል የሚችለው? እኔን በመተው። ምን? ቆይ አንቺ ከአማን መራቅ ትችያለሽ፣ እኔ አልችልም፣ እሱ ግን ይችላል። የሁለታችንም ህይወት መበላሸት የለበትም ኑሃም። እንዲያ አንቺስ። ቆይ ለምን ይበላሻል? አብረን ተጋግዘን እናስተካክለው። አይስተካከልም። ለምን ነዋ፣ የሚያክመኝ ራሱ በሽታ ሆኖብኛል። እኔ በሽተኛ ነኝ፣ መዳን አልችልም። ምን እያወራሽ ነው ዘኪ? እኔ ደህና አይደለሁም፣ ግን ደግሞ ሰላሜን የማገኘው አማንዬ ጋ ነው። አማንዬን ያገኘሁት በበሽታ ያማካኝነት ነው። የዳንኩ ሲመስለኝ ግን አልዳንኩም። ቆይ ምንድን ነው ህመምሽ? ምታውቀው፣ ምን ይጠቅመሃል? እማርበታለዋ አለዋ። ዘኪ ደግሞ ትቀልል። እንደሱ ይሻላል እንጂ። እንዴ አንተ ሽፍታ! በቃ መጎርመስ እንደዚህ ነው። ማ አሁን አንቺ ላይ ይጎረመሳል። በስ ድሉን ትሰጭና አሁንም የኔ ትንሹ ማንዬ ነህ። እኔም አንቺ ጋር ልጅነቱን እፈልገዋለሁ። ሁሌም ቢሆን ጉያሽ መሸሸጊያ ነው። አይ አልመሰለኝም። መሸሸጊያ ካበጁ በኋላ የምን መሸንገል ነው? የት ትሸሸጋለሁ ብለሽ ነው? መቼም ከወደፊት ሚስት በላይ መሸሸጊያ አይኖርህም አይደል? ቆይ ግን ማን፣ መቼ ነው የምታመጣት? መኖሯን በምን አወቅሽ? እንደ የእናትነት አንጀቴ ነግሮኝ ነዋ አንተም ልክ እንደ ግርምሽ ነህ። ከእሷ ጋር ደስተኛ ስትሆን ታስታውቃለህ። አለማት። በቃ ችግር ሲኖርህ ደግሞ ትሸሻለህ። መሸሽ አጠገብህ ካለው ሰው መሸሽን ትመርጣለህ። መሸሽ ሸሸችኝ የምለው እኔው ሸሽቻት ነው። አንተ ምንድ ነው የምታጉተመትመው? አይ ምንም በራሴ ጉዳይ ነው። መሄድ አለብኝ። ልትሸፍት ነው? ልማርክ ነው ማ በድል ተመለስ። አሜን። እንግዲህ ፈረስ ያደርሳል እንጂ አይዋጋም። እዚህ ደርሰናል። ከዚህ በኋላ ያለው ያንቺና የሥነ ልቦና ሐኪምሽ ድርሻ ነው። ዘኪ ከዚህ በፊት እኮ ያደረኩት ነገር ነው ያልሽኝ ሰው ሐኪም መሆን የማይገባ ወራዳ ሰው ነው። እውነቴን ነው ምልሽ። የአማን አባትም ስለ ችግሩ ማወቅ ስለሌለበት እንጂ እሱም የስነ ልቦና ባለሙያ እንደሆነ ታውቂያለሽ። እኔም ለዛ ነው እሱ ጋር ያለው ስልኩሽ። ከዛ ልጁን ለእኔ የሚተውልኝ ይመስላል? ምንም ቢሆን አባት ለልጁ ይሄን አያደርግም። ከአማን ቤተሰብ ጋር መታወቅ ካለብኝም ደህና መሆን ሳረጋግጥ ብቻ ነው። እኔ ደግሞ የሚሰማኝን ስነግርሽ አሁንም ደህና እንደሆንሽ ነው። የህክምና መንገዱን ተጠቅሞና በሚፈልገው መንገድ እየተጠቀመብሽ እንደነበር ነው የሚሰማኝ። እኔ አቤት ዘኪ፣ ማጽናናት እኮ ስትችልበት። አማንዬንም እኔ ሳልኖር እንደዚህ ነው የምታጽናና ይሄ ማጽናናት ከሆነ እንግዲህ ሁለታችሁም ሁለት ያል ሊኖርባችሁ ነው። ሁለት አመላሽ ያደርገን እንግዲህ አደራ እንግዲህ፣ ከዚህ በኋላ አባራሪና ተባራሪ መሆን የለም። በጣም ተስፋ እየሰጠኸኝ ነው። በኋላ ካሰብነው ውጭ ሆኖ ግን፣ ሁሉም ነገር የሚጀምረው ከመልካም ተስፋ ነው። ግን እፈራለሁ። ሁሉም ተስፋ ድንገት እንደጉም ይበንብኛል። እኔ ደግሞ ሙሉ ለሙሉ እርግጠኛ ነኝ። መግባት አለብሽ። በ ቆይ የታለ ዶክተር አክሪሉ? አ ይቅናሽ በለኝ ዘኪ ይቅናሽ አሜን ኦኬ መልካም እኞቴ ሰምሯል ሄሎ ሄሎ አማኑ አቤት አለሁ አለሁ ምን ልታዝዝ ቤት ቤቴ? ምን ትሠራለህ ከኔ እንድትርቅ፣ በስልክ የነገርኩህ መሰለኝ። ለምን ያህል ጊዜ ከመድኃኒት ለመራቅ አሰብሽ? አንተ የእኔ መድኃኒት ሆነ አታውቅም! የህመሜ አባባሽ እንጂ ይኸውልህ፣ አሁን ሁሉም ነገር ገብቶኛል። እኔን እየረዳህ አስመስለህ ስትጠቀምብኝ ነበር። እሱ እውነት እንዳልሆነ ሁለታችን የምናውቀው ነገር ነው። ገደብ የሌለው ስሜትሽን ማከም የምችለው እኔ ግርማ ብቻ ነኝ። ይህንን ደግሞ ልቦናሽ አሳምሮ ያውቀዋል። ምን አይነት ቅሌታም ሰው ነህ ግን እንዴት እውቀትህን ተጠቅመ ሰው ታጠፋለህ? ብዙ እያወራሽ ነው። ለመሄድ ሳስብ እንደሚቆጭሽ ያውቃለሁ። ትሰሚኛለሽ። ብታለቅሽ እንኳን አትመልሽኝም። አሁንም አታፍረው። እንደ እኔ የስንቱን ሕክምና ፈልጎ የመጣ ሰው ህይወት አበላሽተ ይሆን እንዴ? እንዴት ነው ነገሩ? ምንድን ነው እንዲህ ልብ ልብ እንዲሰማሽ ያደረገሽ? ምን አግኝተሽ ነው እንዳንተ አይነት ቅሌታም እንዳለ ሁሉ ትክክለኛ ሐኪም መኖሩን ስለተረዳሁ። ሌላ ሐኪም ጋር ሄደሻል ማለት ነው። ምን እንደሚያሳዝነኝ ታውቂያለሽ? መንደዱን የማያቆመው እሳት ገላሽ ሌላውን ማንደድ መጀመሩ ነው። አንቺ አሳሳች ነሽ፣ የሌላውንም ህይወት ታቃጥያለሽ፣ ታበላሻለሽ። እንደ በፊቱ በቃላቶች የምትጥለኝ ይመስልሃል? ብትለምኝኝም ደግመሽ አታገኘኝም። እኔም በሕይወቴ ደግሜ ላይ አልፈልግም። ስማ፣ ደግሞ ላደረግከው አጸያፊ ተግባር አስከፍልሃለሁ። አዎ ስምኛለሽ። እንደዛ ካሰብሽ አጠፋሻለሁ። ያንን እንደማደርገው ደግሞ በደንብ ታውቂያለሽ። አሁን ከቤት ሄድልኝ። እኔ ሳሎን አንተን መታከም የሚያስፈልግ ወይኔ ክርማ የት ጠፍተሽብኝ ነው? እየታከምኩ ምን ሆነሽ? ፍቅርህ በዝቶብኝ ለማስቀነስ ሄጄ ነበራ። ዘኪ አሁንም ትቀልዳለች፣ እየሰማሃት ነው። ቆይ እኔ በአንቺ መታመም አለብኝ? ምንድን ነው እናንተ እኔን አስከምታችሁ ልትጀምሩ ነው? ወይኔ ልውጣላችሁ። ዘኪ ከዚህ በኋላ ከሄደች እኔ እንደምሞት ማወቅ አለባት። አንተ ፊት ነው የምነግራት። እኔ በአንቺ ፍቅር ከዚህ በላይ መሰቃየት አልፈልግም። ከዚህ በኋላ አንተም እኔም በፍቅር አንሰቃየም። እኔም አንተን ትቼ ወዴትም አልሄድም። እውነት እውነት ነው? የኔ ፍቅር እስኪ ማ የለኝ። እውነት እኔ ልሙት፣ ወዴትም አልሄድም። ዘኪ ሰምተሃል? ሰምተሃል? እውነት ነው የምትናገረው? እውነት ነው። እኔ ህልም እየመሰለኝ ነው። ሰምተሃል? ሰምተሃል ዘኪ እስከዛሬውም የሚቀርባለኛ ማንይ በተሳሳተ መንገድ ስኳትን አንተንም ማስከፋው እንጃ። እንጃ ኗ ነገ ጥለሽል ቴጂ ነው እንዲህ ነፍሴን በደስታ የሞላችሁ። አንተ ደግሞ ምንድነው ምን እንድትል ፈልገህ ነው? አረ በጭራሽ በጭራሽ፣ በቃ እንጃ አላውቅም፣ ደስታው ነው መሰለኝ እንደዚህ ፈሪ ያደረገኝ። እንግዲህ ያንተ አይነት ፍርሃት ደግሞ እንደው ገደብ አጣ ወይ ጣውጡለት። በቃ ምንድነው ያው፣ ተውላችሁ ከዚህ በኋላ መጨነቅ ማስጨነቅ የሚባል ነገር አይኖርም። አሁንማ ፍቅር መታለች። እኔ በበኩሌ ሰላሜ ተመልሷል። እኔም ወደ ሰላሜ ጋር መጥቻለሁ። ምንድን ነው ይሄ ሰላሜ ሰላሜ? ማለት የወደፊት የሚስቴ ስም ነው። እንግዲህ ሳናውቀው ተነበይን መሰለኝ። በሉ አሁን ሰላሞቹን ሁሉ ልፈልግ ልውጣ። እናንተም ከእኔ ውጪ ሰላማችሁን አፈላልኩ። ቶሎ በል መምጫቸው ደርሷል። ግርማው፣ ሰምተኛል? ተረጋጊ እንጂ ትርሲ። ትቀስበይ ደስ ብሎኝ እኮ ነው። አንተም ከሰሞኑ ድብር ተፈላቀቃል። በል ተነስ ግባና ቀያየር። ተነስ ግርምሽ፣ ቶሎ በል። ኧረ ተው አንተ ዘውዬ፣ ቶሎ በል። አንቺ ደግሞ ቀይሮ መውጣት ነው ምንድን ነው እንደ ሰርግ አደረግሹ? ይልቅ ልባስ ናና፣ ይኸው ሳይለብስ መጡ። እንኳን ደህና መጣሽ የኔ ቆንጆ። እና ማን ማዘር የታየናት አይመስለኝም። እኛንን እሱ አነት ከውጭ የገባ ነው፣ እኛም አለን። ኧረ አንታይም እንደ አንተ ለፍላፊ። እንኳን ደህና መጣ። አይተሽናል? እንገባለን፣ እሺ። ይሄው ውበት ቢደብቀን አይፈረድባት። እስቲ ዝም በሉ። እንደው ምን አይነት ልጆች ናቸው፣ አላስተዋውቃሉኝ እኮ። የኔ ቆንጆ፣ ትርሲት እባላለሁ። ትርሲት የወጣት ስም ሆነ ብሻ አደለ ኑሃም አዎ የወጣት ነው አባዬስ ውስጥ ነው ይመጣል አንቺ ግን እኔ ቆንጆ ስምሽን አልነገርሽኝም ኑሃም ኑሃም ተቀመጡ ተቀመጡ ግርሜሽ ገርማ ገርማ ኧረ እንግዶቹ መጥተዋል መጣው መጣው መጣው ተጫውቱ ምን እንደ አንተ የአማን አባት ምንድን ነው ነገሩ? አንተ ሰይጣን እንዴ፣ ከህይወቴ ወጥተህ አትወጣም። ኖሃም አባቴ እኮ ነው። እንደዚህ አይነት አባት ስላለህ ለአንተ አዝናለሁ። ያልኩ ያልኩ ሰውዬ እሱ ነው። ምን እኔን ልጄ ልጅ በሰራው ስራ መታመም ያለበት አባት ነው። አንተ ምን በወጣህ አንድም ቀን አባት የሰው ህይወት ያበላሻል ብያስብ ያለሁት አንድም ቀን አይደለም። የነገ ህይወቴ ናት የምላትን ንሀምን አይደለም ሌላም ሰው አንድም ቀን ግድለም። ለሰራው ግፍ ተገቢውን ቅጣት ከህግም ከፈጣሪ ማግኘቱ አይቀርም። እኔ የሚያሳዝነኝ አብሬው ስኖር አንድም ቀን አለመጠርጠሬ ነው። ወይኔ፣ ሁላችንንም ነው ያታለለን። የወደፊት ህይወቴን የቀማኝ፣ ባዶዬን ያስቀረኝ ባዶዬን። ወይኔ ልጅ፣ በእሱ ኃጢአት እኛም ተቀጣን። በቃ በቃ፣ ይበቃል ይበቃል። ከዚህ በላይ ራሳችሁን መጉዳት የለባችሁ። ራሳችሁን አትጉዱ። ይሄ ለእናንተም ለማንም አይገባም። እንደዚህ መሆን ያለበት የጥፋቱ ባለቤት ብቻ ነው። ይሄ የተሰጣቸውን የህዝብና የመንግስት አደራ በመብላት እኩይ ተግባር ለሚፈጽሙ ተገቢ ጥሩ መማሪያ ይሆናል ኖሃም ዘኪ እሷ እንዴት ናት ኖሃም የእስከ ዛሬው ጉዳቱ አጠንክሯታል እሷም አንተን የምትጠይቀው እውነት እውነት አሁንም ለእኔ ታስባለች አልጠላችኝም አንተ ምን ስላደረግ ትጠላለች ከምንም በላይ ለአንተና ለማዘር ትጨንቃለች የእኔ ናት በቃ በቃ፣ ከዚህ በላይ ራሳችሁን መጉዳት አቁሙ። ነገን ማየት ግድ ነው። ያለ ንዋም ነገን እንዴት ነው የማየው? አሁን የንዋምን ሀሳብ መቀበል ይኖርብሃል። በተያያችሁ ቁጥር ህመማችሁን ከምታስታውሱ አለመገናኘቱ ተገቢ ነው። እውነት ነው፣ እውነት ነው። የአባቴን በደል በእኔ በልጁ ለምን ታስታውስ? እየተዋደድን እንለያያለን፣ እየታመምን እንድናለን። ነውጥ የሬዲዮ ድራማ፣ የሰማችሁትን ይመስል ነበር። ድራማውን የተጫወቱላችሁ ዳንኤል ሙሉነህ፣ ህሊና ሲሳይ፣ ማስረሻ ገብረ ማርያም፣ የሸዋ ዘር ፋዛናውና ሲሳይ አማረ ነበሩ። ድርሰት እጸገነት እንዳለ። ነውጥ